ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። ሀገር ብቻ ደግሞ አይደለም። ትውልድ ራሱም ሙሉ የራሱ ማንነት የለውም፣ የራሱ ስብዕና የለውም። ትውልዶች በሶስት ይከፈላሉ። ስሪ እንላቸዋለን። ኤግዚት የሚያደርጉ አሉ። ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች፣ የጣሏቸው አሻራዎች፣ ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቢዎችም አሉ። እነዚያ እሳቢዎች ኤግዚስት በሚያደርገው አሁን ባለው ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብኮንሽስ ማይንድ ይሰራል። ከነሱ ጋር ያየሁት ነገር በሳቢዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ 20፣ 30፣ 40፣ 50 ፐርሰንት ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው። ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያረገው ኤግዚስት የሚያደርገው እና ኢመርጅ የሚያደርገው ጀኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል።